ቃት እያለ ነው የሚቆጥረው ሽሪትን እየበላን ያለብኝ። አልገባም እጃችን ያው ሀበሻ ነን ጥቁር ነን። ምንም ማድረግ አልችልም። እንግዲህ ሀበሻ ሀበሻ ነን። አዲ ማፊ ሙሽኪላ። ጥቁርነታችንን አንፍቀውም።

ሶስት ደቂቃ ሾርት ሼር ይሄን እንስማን ያሉ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ግን ቅን ቅን ሁኑ። ይሄ ቀባጣ ነው። ቪዲዮ ስንለቅ ላይክ አድርጉን፣ ሼር አድርጉልን ልን ሰብስክራይብ አድርጉን። ምን ችግር አለው? ያ ጀማ እና እንወዳችኋለን። ብሉልን፣ እንብላ፣ እናፍጥር